በክርስትና የሰው ስጋ መብላት እንደሚቻል ስንቶቻችሁ ታውቃላችሁ? ሰላም፣ እንዴት ናችሁ? ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 29 ላይ የወንድ ልጆቻችሁንም ስጋ ትበላላችሁ፣ የሴት ልጆቻችሁንም ስጋ ትበላላችሁ። አራት ነጥብ አንድ። ክርስቲያን ነኝ ባይ አካል ልጁን ቀቅሎ እንዲበላ ተፈቅዶለታል በላ ነው ሲሉ እንመለከታለን። መጽሐፈ ነገስት ምዕራፍ 6 ከቁጥር 28 ላይ እንድንበላው ልጅሽን አምጪ፣ ነገ ልጅሽን እንበላለን አለቻት። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ደግሞ አምጪው አሏት። ቀቅለን በላ ነው። ልጃችሁን ቀቅላችሁ እንድትበሉ ክርስቲያኖች ተፈቅዶ ይኖርላችኋል የሰው ሰው ስጋ ብሉ የሚያዛችሁ አምላካችሁ ማለት ነው። ኦኬ ይሄን አምላክ ነው አምልኩ የምትሉ፣ ኢየሱስ ክርስቶስ በአዲስ ኪዳን ይመጣና ያጸድቀዋል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ላይ፣ ስለዚህ ኢየሱስ እውነት እውነት እላችኋለሁ፣ እውነት እውነት እላችኋለሁ፣ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ፣ በራሳችሁ ህይወት አታገኙም። አንድ ክርስቲያን በራሱ ህይወት እንዲኖረው የሌላውን ሰው ደምና ስጋ መጠጣት አለበት። የሰው ስጋ ካልበላ አንዱ ሰው ህይወት የለውም። አንዱ ሰው ህይወት እንዲኖረው የሌላውን ሰው ስጋና ደም መጠጣት አለበት ኦኬ ለዛ ነው ኢየሱስ ደሜንም ካልጠጣችሁ ስጋዬንም ካልበላችሁ በራሳችሁ ህይወት የላችሁ ማለት ስለዚህ የአንዱን አንድ ስጋና ደም መጠጣትና መብላት ግዴታ ነው እያለ ነው ግልጽ ነው ይሄን አምላክ ነው አምልኩ የምትሉን ልጃችሁን ቀቅሉና ብሉ እያለ የሚያዝ አምላክ አንብባችኋል ግን ቤት በኩልም ይሄ አሁን መንገዱ ወ